ቴሌቪዥን አስደናቂውን የክብር ፍጻሜያችንን የሚያበስር የቴሌቪዥን ፕሮግራም አሁን ጀመረ። የምሥራች፣ ኢየሱስ በቶሎ ይመጣል። ሰላም ሰላም፣ ጤና ይስጥልኝ። በመላለሙናችሁ የድንቅ ፍጻሜ ዝግጅቶችን በጀመን ቴሌቪዥን እንዲሁም ደግሞ በዩቱብ ድንቅ ፍጻሜ ቲዩብ ተከታተሉ። ሰዎቻችን እግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋና ሰላም ከሁላቸው ጋር አይሁን። እንደምን ሰነበታችሁ? የምጽአቱ ድምፅ ነው። ወንድማችሁ አገልጋይ ያሬድ ነኝ። በህይወት ጠብቆ ያገናኘን ቅዱስና አምላክ እግዚአብሔር ዘመን የመዋጀትን ጥበብና እውቀት ስለሰጠን ክብረ ምስጋናና ውዳሴ ለእርሱ ይሆንለት። ዛሬ በወቅታዊ መረጃ ላይ መጥቻለሁኝ። በአንድ ሶስት ነገሮች ላይ መረጃዎችን አቀበላችሁና ከዘመን ፍጻሜ አንጻር እነዚህ ነገሮች እንዴት እናቸዋለን የሚለው ነገር እንመለከታለን። የመጀመሪያው ትራምፕ ለሐማስ የሰጡት የመጨረሻ ማስጠንቀቂያ ነው። ሁለተኛው የዩክሬኑ ፕሬዚዳንት ዘለንስኪ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ የላከው ደብዳቤ የሚመለከት ነው የሚሆነው። በሦስተኛ ደረጃ በትላንትናው እለት የአውሮፓ ሕብረት አስቸኳይ ስብሰባ በብራስልስ ተቀምጦ ነበር እና ምንን የሚመለከት ነው ነገሩ ወዴት ወዴት እየሄደ ነው የሚለውን እንመለከታለን ማለት ነው። እንግዲህ ዘመን መዋጀት የእግዚአብሔር ልጆች ስራ ነው፣ የእግዚአብሔር ልጆች ስልጣን ነው። መጽሐፍ ቀኖቹ ክፎች ናቸውና ዘመኑን ዋጁ ይላል። ኤፌሶን አምስት አስራ ስድስት ላይ ዘመንን መዋጀት ለእግዚአብሔር ልጆች የተሰጠ ስልጣን ነው። ምክንያቱም ከዘመን ውጭ ሆኖ ዘመንን የሚወስድ መንፈስ ቅዱስ ይመራናል። በመንፈስ ቅዱስ በመመራት እንደ ይሳኮር ልጆች እስራኤል የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጠቢባን ሰዎች ሁለት መቶ ሰዎች የይሳኮር ነገድ አለቆች ነበሩ ተብሎ እንደተጻፈ ልክ እንደዚያ ሁሉ ዘመኑን እየማወቅ ለተወሰኑ ሰዎች የተሰጠ ሳይሆን ለእግዚአብሔር ልጆች ይልቁን በመንፈስ ቅዱስ ጋይድ ለሚደረጉ ለሚመሩ እግዚአብሔር ልጆች የተሰጠ ጥበብና ጸጋ ነው። ወገኖቼ በዚህ ዘመን ትርምስና ግርግር ውስጥ ገብተን እንዳንጠፋ የእግዚአብሔር ቃል ስለዚህ ወራት ስለዚህ ዘመን ምን ይላል የሚለውን በጥልቀት መመርመር በእውነት ማመለጥ ብቻ ሰው ማስመለጥ ነው ማለት ነው። እንግዲህ ወደ ያስኩላችሁ የፍጻሜ ዘመን መረጃዎች ይሄዳለሁ። የመጀመሪያው ዶናልድ ትራምፕ ለሃማስ ከፍተኛ የሆነ ማስጠንቀቂያ ሰጥተዋል። ማለት ነው እንግዲህ ከዚህ በፊት ባለፈው በሰጡት ማስጠንቀቂያ መሰረት ሃማስ የያዛቸውን የተወሰኑ ታጋቾች ለቆ ነበረ። ነገር ግን በአጸፋው እስራኤል የመጀመሪያዎቹን እስረኞች ከለቀቀች በኋላ በሁለተኛ ደረጃ ወደ ስድስት መቶ የሚጠጉ እስረኞችን ሳትለቅ ቀርታለች። ይህም ሃማስ ታጋቾችን በሚለቅበት ጊዜ በእስራኤል ላይ የበላይ እንደሆነ ለማሳየት የሚጠቀመው የፕሮፓጋንዳ ዘመቻ እስራኤል ለማቃለልና ድሉን ለማብሰር ህዝብ ሰብስቦ ባነር ሰቅሎ መፈክር እያሰማ በወታደር አጅቦ ሰርቲፊኬት እየሰጠ ምናምን በጣም የተለየ ትሬት ይሠራ ስለነበረ ሃማስ ይሄ ለእስራኤል ያለው ንቀት የሚያሳይ ስለሆነ እስረኞቹን አልለቀም በማለት ከእስር ቤት ወጥቶ በኋላ እንደገና እስረኞቹ ተመልሰው ተመልሰው እስር ቤት እንዲገቡ ተደርጓል። እስካሁን ደስ አሉ ማለት ነው። እንግዲህ በዚህ ሁኔታ ታጋቾች አሁንም በስራ በሐማስ እጅ ይገኛሉ። ወደ 59 የሚጠጉ ህያዋን ታጋቾች በሐማስ እጅ እንደሚገኙ ተገልጿል። ከነዚህ ደግሞ አምስቱ አሜሪካውያን ናቸው ማለት ነው። ስለዚህ ትራምፕ የጠየቁት አምስቱ አሜሪካውያንን ልቀቁልን ሳይሆን አጠቃላይ ሃምሳ ዘጠኝም በህይወት ያሉት ኢቭን በህይወት ያሉት ብቻ ሳይሆኑ የሞቱት ራሳቸው አስክሬ ናቸው ባለፈው እንደተሳሳተው ሃማስ አሳስቶ አስክሬ እንደላከው ሳይሆን በትክክል አስክሬ ናቸው ለሚመለከቱ አካል ወይም ደግሞ ሀገር እንዲመለስ አለበለዚያ ግን በሚል ትሞታላችሁ ለማንም አራራ እስራኤል ምሽኗን እስክትፈጸም ድረስ የሚያስፈልጋት የትኛውንም አይነት የመስሪያ አቅርቦት፣ የትኛውንም አይነት የጦር መሳሪያ፣ የትኛውን ወታደራዊ እገዛ ካስፈለጋት ሁሉን ነገር ለማድረግና ድምጥ ማጣችሁን ለማጥፋት ተዘጋጅቻሉ በሚል ዶናልድ ትራምፕ የመጨረሻ የሚሉትን ማስጠንቀቂያ ለሐማስ ሰጥተዋል ማለት ነው። እንግዲህ ዶናልድ ትራምፕ ማክሰኞ ዕለት ወደ አንድ መቶ ደቂቃ የሚጠጋ በኮንግረስ በአዲሱ ምርጫ ዘመናቸው በኮንግረስ ባሰሙት ንግግር ይህንን ክድላቸው እንዳንዱ አድርገው አብስረውታል። ነገር ግን ይሄ ብቻ ሳይሆን አሁንም በትክክል ሐማስ በእጆቹ ያሉትን እንደዚህን ታጋቾች በአስቸኳይ ለሚመለከታቸው ሀገሮች እንዲያስረክብ ስ ለእስራኤል ተሰጠው። ከእስራኤል ነው እንግዲህ ወደ ሌላ ቦታ የሚሄዱትና እንዲመለስ የመጨረሻውን የመጨረሻው ማስጠንቀቂያ ሰጥተዋል ማለት ነው። እንግዲህ ዶናልድ ትራምፕ የሰጡት ማሳሰቢያ፣ ማስጠንቀቂያ እና የመጨረሻ ዛቻ ያለበት አተርፉም አተርፉም አትድኑም አትድኑ ትሞታላችሁ ብለው በሰጡት መመሪያ መሰረት ሀማስ ይለቃል አይለቅም የሚለው እንዳለ ሆኖ ነው። እንግዲህ ጋዛን መልሶ ለመገንባት ዶናልድ ትራምፕ ያቀረቡትን ፕሮፖዛል የአረብ ሀገራት በግብፅ መሪነት በመቃወም የራሳቸውን አዲስ ፕሮፖዛል አቅርበዋል። እንግዲህ ፕሮፖዛሉ ልዩነቱ ምንድን ነው? በጋዛ ላይ የሀማስ አለመኖር ወይም ደግሞ በገዥነት አለመቀጠል በሁለቱም በዶናልድ ትራምፕ በግብፅ ፕሮፖዛል ላይ እንዳለ ሆኖ ነገር ግን ጋዛውያን ከጋዛ ሳይደቁ እዛው በጋዛ እያሉ ጋዛን መልሶ መገንባት የሚለው የአረብ ሀገራቱ ፕሮፖዛል ሲሆን እቅድ ሲሆን፣ ዶናልድ ትራምፕ ግን ጋዛ ዓለም አቀፍ የመዝናኛ ቦታ እንድትሆን አደርጋታለሁ። ነገር ግን በጋዛ የሚኖረው ፍልስጤማውያን ወደ ግብፅ ወደ ወደ ዮርዳኖስ እንዲሁም ደግሞ ወደ ሲና እንዲሄዱና በዚያ በቋሚነት መኖር እንዲችሉ፣ ይህን ግን ዓለም አቀፍ መዝናኛ ቦታ ላርገው ብለው ጥያቄ ያቀረቡት፣ ነገር ግን ይህ ምርጫ ለነሱ ትተዋል። ስለዚህን በግድ በኃይል ለማድረግ ብቻ ለማድረግ አልፈቀዱም። እኔ ባደርገው ጥሩ ነው፣ ለእኛ ይቀለናል፣ ለአሜሪካውያን ቀላል ነው፣ ለእናንተ ግን ይከብዳቸዋል፣ እኛ እናርገው የሚል አዝማሚያ ያለው ምርጫ ነው ያቀረቡት ማለት ነው። እንግዲህ ምናልባት የአረቡ ሀገራት ያቀረቡት አዲስ ፕሮፖዛል ዶናልድ ትራምፕ በአረብ ሀገራት እና በእስራኤል መካከል ማግባባት የጀመሩት አብርሃም አኮርድ የተሰኘው አዲስ የማግባቢያ ሰነድ ወይም ደግሞ የማቀራረብና የሰላም ስምነት የማፈራረም ሂደት አጣብቀኝ ውስጥ እንዳይጠለው እየተፈራ ነው። ዶናልድ ትራምፕ የሚያሉት ምንድን ነው? ግብፅና ዮርዳኖስ በቢሊየን ዶላር የሚቆጠር ገንዘብ ከአሜሪካ በየአመቱ እያገኙ የአሜሪካንን ቃል አለመቀበላቸው ደንቆኛል በማለት ተናግረዋል፣ ማለት ነው። ስለዚህ በቀጥታ ይህን ያህል እርዳታ በገፍ በነፃ የምንሰጣቸው ሀገራት የምንላቸውን ከአንዳንድ ማድረግ አለባቸው የሚል ማሳሰቢያ ነበር ሰጥተው የነበረው። ነገር ግን አረብ ሀገራቱ ሰብስበው ከፍተኛ ገንዘብ በጀት መድበው ጋዛን እኛ መልሰን እንገነባታል፣ ጋዛውያንም ስፍራቸውን አይለቁ በሚል አቋም ይዘዋል፣ ማለት ነው። እንግዲህ ጋዛውያን በፍልስጤም ወይም በደቡብ በኩል እስራኤል ድንበርተኛ በመሆን በዋናነት ሐማስ የጀመረውን የአላቅሳ ፍለድ ወይም ደግሞ ማዕበል አላቅሳን የማስጠበቅ ተግባር ወይም ተልዕኮ እንዲፈጽሙ ይፈልጋል። ሐማስም ይህን ትልቅ ጦር 16 ወር የፈጀውን ጦርነት ሲጀምረው የአላቅሳ ማዕበል ብለው እንደጀመረው እናውቃለን። አሁንም ፍለድ አድርጎ ጉረፉና፣ አላቅሳን ከበቡ፣ አላቅሳን ውረሩ የሚል መግለጫ በቅርብ ጊዜ ከሐማስ ሲሰማ ነበር ማለት ነው። ስቲል እንግዲህ በመላው ዓለም ያሉትን አረብ ሀገራትና ሙስሊሞችን በማስተባበር አንደኛ አላክሳን መታደግ ወይም ደግሞ እስራኤልን ራሷን ማጥቃት መውረር እንደሚገባ በከፍተኛ ደረጃ በመወትወት ላይ ነው የሚገኘው። ዶናልድ ትራምፕ ላስተላለፉት መልእክት ወይም ደግሞ ትእዛዝ፣ ቀጭን ትእዛዝ አቡ ኦቤዳ የተባለው የሐማስ ቃል አቀባይ በፍጹም ተቀባይነት እንደሌለው እና አሁንም ወደ ደም እንገባለን ወይም ደም ይፈሳል በሚል በአጭር ቋንቋ ገልጾታል ማለት ነው። እዚህ ሐማስን የሚነቀንቀው የለም፣ ጋዛን የሚነቀንቃቸው የለም፣ እስከ መጨረሻው ድረስ እንዋጋለን፣ ስለዚህ ነፍሳችሁን ለመስዋዕትነት አዘጋጁ የሚል አዲስ ቀስቀሳ ነው ሐማስ ጀመረው። እንግዲህ በአጭሩ የመካከለኛው ምስራቅ እሳት በቀላሉ የሚበርድ እንዳልሆነ ከረጅም ጊዜ ጀምሮ ደጋግሜ ስነግራችሁ ነበረ። በእስራኤልና ሂዝቦላ በእስራኤልና በሶሪያ እንዲሁም በእስራኤልና በደቡብ በኩል ባለው በሀማስ መካከል እንዲሁም ርቆ ደግሞ በሁቲ መካከል ያለው ኢራን ደግሞ በዋናነት የነዚህ ሁሉ አስታጣቂ አጋፋሪ በመሆን ያለው ጦርነት ሁሉም አሰፍስፎ ሰዓታትና ደቂቃዎች እየጠበቀ እየተጠባበቀ አንዳች የሚፈነዳ ወደ ዓለማችን የሚመጣ አስፈሪ ነገር እንዳለ የሚያመለክት ሆኖ ቀጥሏል ማለት ነው። እንግዲህ በእስራኤል በኩል ያለው ነገር ይሄ ነው። እንግዲህ ዶናልድ ትራምፕ ለእስራኤል የሚያስፈልጋትን ማንኛውም አይነት የመሳሪያ አቅርቦት በገፍ ለመስጠት ዝግጁ ናቸው፣ ሀማስ በፍጥነት እስካልለቀቀ ድረስ የሚለቀው አንደኛ ከገዥነት ይለቅ፣ ሁለተኛ ደግሞ ሆስቴጆችን ከነሙታ ናቸው የሞቱትን ጭምር እንዲለቅ ነው ዶናል ትራምፕ ያሳሰቡት። ነገሩ በዚህ ደረጃ ጦዞ ነው ያለው ማለት ነው። እንግዲህ መካከለኛው ምስራቅ ላይ ሰዓት በቀላሉ አይበርድም። የመጨረሻውም ዘመን ጦርነት ወይም ሶስተኛ ጦርነት መነሻ መካከለኛው ምስራቅ እንደሚሆን አስረግጬ ስነግራችሁ ነበር። ያ ነገር እየቀጠለ ያለው ማለት ነው። በቀጣይ የሚሆኑት ነገሮች አብረን ምና ይሆናል። ሁለተኛው እንግዲህ የዩክሬኑ ፕሬዚዳንት ዘለንስኪ ፌብሩዋሪ 28 ወደ ዋይት ሀውስ መጥቶ ከዶናልድ ትራምፕ ጋር ከራሽያ ጋር ለሚኖራቸው የሰላም ስምምነት እዚጋ የመግባቢያ ስምምነት ለመፈራረም መጥቶ ነበረ። ነገር ግን በጣም እጅግ በጣም በሚያሳዝን ሁኔታ በሚዲያዎች ፊት እጅግ ከባድ ጭቅጭቅ የሆነ ተራ ሰዎች የሚነጋገሩት ንግግር እስኪመስል ድረስ በጣም በሚያስፈራ ኃይል በተቀላቀለበት መንገድ ሲጨቃጨቁ በጋዜጠኞች ፊት ቆይተው ያለምንም ስምምነት ለቆ ዋይት ሀውስን እንደወጣ ይታወቃል። ያለመነጋገር ያው ዜና ሆኖ የሰነበተ ነገር ነው ማለት ነው። እንግዲህ ያለመግባባታቸው ምክንያቱም አሜሪካ ከዩክሬን የምትፈልገው ነገር አለ። ከዚህ በፊት እንግዲህ እስከ 300 ቢሊዮን ዶላር የሚጠጋ ገንዘብ ለዩክሬን በጦርነቱ አሜሪካ ረድታለች። ያው በመሳሪያም በምንም በምንም ማለት ነው እና ይህን ነገር አሜሪካ ማግኘት አለባት የሚል ዶናልድ ትራምፕ አቋም ይዘው ብተዋል። ስለዚህ ዩክሬን ማድኗል አሜሪካ ትስጥ የሚል ነው እንግዲህ መደራደር ያቀረቡት ነገር ዩክሬን በጣም ውድ የሆኑና በሁሉም ቦታ ዓለም ላይ የማይገኙ በጣም ውድ የሆኑ በዩክሬን ላይ የሚገኙ ለቴክኖሎጂ በጣም ጠቃሚ የሆኑ ለኒክሌር ማብለያ እንደ ዩራኒየም ማይ ጠቃሚ የሆኑ ብዙ ማድናት፣ ከመቶ በላይ ማድናት ዩክሬን ስላላት እነዚህ ማድናት ለአሜሪካ ባለሀብቶች ትስጥ እና ያልሙት በጋራ ከዩክሬን ጋር በሚል እንደ መያዣ መደራደር ያደርገው ዶናልድ ትራምፕ ያቀረቡትን ነገር መቀበል ስላቃተው ነው ዘለንስኪ ጥሎ የወጣው ማለት ነው። ነገር ግን ከዛ በኋላ ዶናልድ ትራምፕ የነገሩት ነገር ምንድን ነው? አንደኛ ከቻልክ ተዋጋና የተወሰደብን መሬት አስመልስ ብሏል። በሁለተኛ ደረጃ አይ አልችልም፣ እርዱ የምትልኮ ነገር ደግመህ አስበበት ተመልሰና ብለውት ነው እንደ ሕፃን ልጅ ተባርሮ ከዋይት ሃውስ የወጣው ሲወጣው ማለት ነው። እንግዲህ ያለ መነጋገርያ ሆኗል። ብዙ ቦታ ላይ ይህን በተመለከተ ተቃውሞ ሰልፎች ተሰምተዋል፣ ዩክሬን ጨምሮ ማለት ነው። እና ከዚህ በኋላ ግን ዘለንስኪ ከሄደ በኋላ የኔቶ አለቃ በከፍተኛ ቁጣ ነው ለዘለንስኪ መልእክት ያስተላለፈው። ያለ አሜሪካ እርዳታ በፍጹም ራሽያን አሸንፋታለው ብለህ እንዳታስብ። ስለዚህ ከአሜሪካ ጋር ያለው ነገር ቶሎ ሰላም አድርግ የሚል ነገር ነበር። በተቃራኒው ደግሞ አውሮፓውያን ዘለንስኪ ከዋይት ሀውስ እንደወጣ ወደ እንግሊዝ ነበረ ያቀናው። በእንግሊዝ የነበረው ኬርስታርመር አዲሱ ጠቅላይ ሚኒስትር ቅፍ ድግፍ አድርጎ ተቀብሎት ነበረ። በዛ ላይ ፈረንሳይና የጀርመን መሪዎችም ጭምር በጣም በከፍተኛ ደረጃ በፍጥነት ተሰባስበው ዘለንስኪን ልብ ሰጥተውታል። አበረታተው እኛ ከአንተ ጋር ነው ብለው ከፍተኛ በጀት እንደገና እንደ አዲስ መድበውለት ነበረ። ያም ብቻ የለም ትናንትና አስቸኳይ የአውሮፓ ኅብረት ስብሰባ ተጠርቶ ትላንትና ብራስልስ ላይ ስብሰባ ተቀምጠው ነበር ማለት ነው። እንግዲህ ትላንትናው የብራሰል ስብሰባ ሁለት ጭብጦች አሉት። የመጀመሪያው ምንድነው? ባለፈው በሳውዲ አረቢያ የነበረውን የዩክሬን የራሽያን ጦርነት የማስቆም ውይይት ውይይት ሳውዲ አረቢያ ያስተናገደችውን ውይይት የተወያዩት የአሜሪካና የራሽያ ተወካዮች ብቻ ነበሩ። ስለዚህ ዩክሬናውያንም እንዲሁም ደግሞ አውሮፓውያን በዚህ ስብሰባ ላይ ባለመገኘታቸው ከፍተኛ ቂም ቆጥረዋል። በትራምፕ እንደተገፉ እንደተናቁ ቆጥረው ቂም ይዘው ነው ያሉት። ይህ ብቻ አይደለም። ትራምፕ በጣም በተደጋጋሚ ለራሽያው ፕሬዚዳንት ለፑቲን መደወላቸውንም አልወደዱትም። ከዚህ አሜሪካ በከፍተኛ ደረጃ ወደ ራሽያ እየተጠጋጋች ነው፣ አውሮፓን አሳልፋ ሰጥታለች የሚል ነገር እንደ ክህደት እየቆጠሩት ነው ያሉት። እንደ መካድ እየቆጠሩት ነው ማለት ነው። እንግዲህ አውሮፓ በከፍተኛ ደረጃ ከራሽያ ትታደገናለች ብለው የሚያስቡት ፈርጣማጦች ያላት አሜሪካን ነበረ። አሁን ግን አሜሪካ በከፍተኛ ደረጃ አውሮፓውያንን እያገለለቻቸው ነው ያሉት። ስለዚህ አውሮፓውያን በዚህ ስብሰባቸው ላይ አንደኛ በራሽያና በዩክሬን የተኩስ አቁም ስምምነት የአውሮፓ ሚና ምን መሆን አለበት የሚለው በከፍተኛ ደረጃ መወያየት ፈልገዋል። ይህን ሲወያዩ ነበር። ሁለተኛ ደግሞ አውሮፓ ከዚህ በኋላ በአሜሪካ ላይ ጥገኛ መሆኑ ስለማትችል ስለዚህ በቀጥታ አውሮፓ እጅግ በጣም ጠንካራና ከፍተኛ የሆነ ራሽያን ሊገዳደርና ሊያስቆማት የሚችል ሌላ ሱፐር ፓወር የሆነ አቅም መገንባት አለብን፣ የጦር ኃይል መገንባት አለብን ብለዋል። እንግዲህ አሜሪካ ያለችበት ኔቶ በከፍተኛ ደረጃ በአውሮፓ የሚዘወር ነው፣ ያው ዘዋሪው አሜሪካ ናት። ከፍተኛ በጀት የምትበድበው አሜሪካ ናት። ነገር ግን ያለ አሜሪካ ኔቶ ማሰብ በጣም በጣም አስቸጋሪ እየሆነ ነው ያለው። ዞሮ ዞሮ አሁን ትራምፕ ደግሞ አዲስ በሰጡት መግለጫ ምናልባት አሜሪካ አሁንም የኔቶ አባላት ለኔቶ የሚያዋጡት ከአጠቃላይ ጂዲፒያቸው የሚያዋጡትን እስካላስተካከለው ድረስ አሜሪካ ብቻውን የምትገፈገፍበት ምክንያት የለም። እዚህ ኔቶ ለቃል ተወጣ ትችላለች አስቦበት በማለት ማስጠንቀቂያ ሰጥተዋል። አሜሪካ ከብዙ ዓለም አቀፍ ከዓለም ጤና ድርጅት ከዓለም የክላይሜት ድርጅት ከብዙ ነገሮች አሜሪካ እየወጣች ነው ያለችው ማለት ነው። አሁን ደግሞ እንደገና ከኔቶም ጭምር አሜሪካ ልትወጣ እንደምትችል ዶናልድ ትራምፕ እያስጠነቀቁ ነው ያሉት ማለት ነው። እንግዲህ በዚህ ሁኔታ ነገሩ ተንጠልጥሎ እያለ ዘለንስኪ ለዶናልድ ትራምፕ የቅርታ ደብዳቤ ልኳል። በዚያ የቅርታ ደብዳቤ አሜሪካ በምትፈለገው በማንኛውም መደራደሪያ የሰላም ስምምነቱን ለመፈረም ዝግጁ ነኝ የሚል ደብዳቤ ለዶናልድ ትራምፕ ልኳል ማለት ነው። ዶናልድ ትራምፕ እንግዲህ ማክሰኞ ለታ ለአሜሪካ ኮንግረስ ባቀረቡት የአንድ መቶ ደቂቃ ንግግር አንዱ ያነሱት ነገር ይህን የዘለንስኪን ይቅርታ ደብዳቤና ለሰላም ስምምነት መዘጋጀቱን ያላትን ማዕድናት አቅርባ አቅርባ ሰታ ለመደራደር መዘጋጀቷን ዘለንስኪን ማመኑን ጭምር መስማማቱን ጭምር ለኮንግረስ አብስረዋል ማለት ነው። እንግዲህ በዋናነት አሜሪካ ለዩክሬን የሰጠቻቸውን ገንዘቦች ይመለሱልኝ ሳይሆን ያለችው ማድን ይሰጠኝ ያለችውና ይህም በቀጥታ የሚያሳየው ምንድነው? አሜሪካ እነዚህ በጣም ሬር የሆኑ ሚነራልስን በተመለከተ በቻይና ለጥገኛ ናት። ከቻይና የምትቀበላቸው የምታስገባቸው ብዙ ማድናት አሉና ቻይና ነገር እየቀነሰችባት ስለመጣች ሙሉ በሙሉ ከቻይና ጋር ያለውን በማድናት ዙሪያ ያለውን ነገር አቁመው ከዩክሬን ያላትን ማድን በመውሰድ የቴክኖሎጂም በኒውክለርም በሌላም በሌላም ጦር መሳሪያዎች ላይ ከፍተኛ የሆነ ተጽዕኖ መፍጠር ዶናልድ ትራምፕ ፈልገዋል። ስለዚህ እንግዲህ ሜክ አሜሪካ ግሬት አገን በሚሉት መፈክራቸው መሰረት አሜሪካ እንደገና በከፍተኛ የጦር ሰራዊት፣ በከፍተኛ የዘመኑ ጦር መሳሪያዎች ኢቨን አይረንዶም እስራኤል ያለትን አይረንዶም አሜሪካ እየሰራች ነው ያለችው በአሁኑ ሰዓት ማለት ነው። እና አይቀሬ ጦርነት በአለም ላይ ሊፈነዳ እንደሚችል ዶናልድ ትራምፕን ያህል የተናገረ ሰው የለም። ሦስተኛው የዓለም ጦርነት በደጅ ነው የሚለውን እንደ ዶናልድ ትራምፕ የተናገረ ሰው የለም። ቤተክርስቲያን እንኳን ይህን አትናገርም፣ እውነት ለመናገር ስለዚህ፣ ዶናልድ ትራምፕ ለዚህ ነገር ራሳቸውን እያዘጋጁ ነው ያሉትና ዘለነስኪ የዩክሬን ማዕድናት ለአሜሪካ በመስጠት የሰላም ድርድሩ ለመፈራረም መዘጋጀቱ አሳስቧል ማለት ነው። ነገር ግን ይህ ብቻ ሳይሆን ዶናልድ ትራምፕ ዛሬ በሰጡት አዲስ መግለጫ ደግሞ የራሽያው ፕሬዚዳንት ፑቲን የሰላም ድርድሩን እያስማማን ባለንበት በዚህ ወቅት ላይ ያለማቋረጥ ዩክሬንን በመደብደብ ላይ ያለው በአስቸኳይ እንዲያቆም ብለው ትዕዛዝ ሰጥተዋል። ስለዚህ በአስቸኳይ ዩክሬን መደብደብ እንዲያቆምና ወረራው እንዲያቆም ብለዋል። አለበለዚያ ግን መጠነ ሰፊ የሆነ ሳንክሽን ወይም ማዕቀብ በራሽያ ባንኮች ላይ እንዲሁም ደግሞ በራሽያ ምርቶች ላይ ከፍተኛ ታሪፍ በቀረጥ በመጫን ራሻ እንደገ ወደ ሌላ አጣቅስጥ ከታታአለሁ በሚል ዛሬ እንደ ሌላ ማስጠንቀቂያ ለወዳጃቸው ለፑቲን አስተላልፈዋል ማለት ነው። እዚህ ነገሩ እንግዲህ በዚህም በዛም እየጠውዘ የተገጫጨ እየተተለማመሰን አውሮፓ በዛ ገብል ተገንጥሏል። በዚህ በኩል ቻይና ለብቻዋ ዝምብላ ነገሩ በዝምታ እያይሽን ያለችው ቻይና ታዝምብል አላየችም ከፍተኛ ቀረጥ ስለሚጭንባት ዶናልድ ትራምፕ ቻይና በፍጹም በፍጹም አትወደው ቁጥር አንድ ሰው ነው። ነገር ግን ከአሜሪካ ጋር ጦርነት እንኳን ቢሆን ፊት ለፊት ለመጋጠም ዝግጁ ነኝ በማለት ቻይናም ሰጥታለች። ማለት የጎግ ማጎግ ሰልፍ ብቻ ሳይሆን አርማጌዶን ሰልፍም ጭምር እያስገመገመ ያለበት አደገኛ ጊዜ ላይ ነው ያለ ነው ማለት ነው። እንግዲህ በዚህ መንገድ የብራስልሱ ስብሰባ በከፍተኛ ደረጃ አውሮፓ ራሷን ማጠናከርና ከአሜሪካ ጥገኝነት ነፃ መውጣት እንዳለበት ያበሰረና ከፍተኛ በጀት ለጦር መሳሪያ መመደብና ለማይቀረው ጦርነት እንዘጋጅ የሚል ብስርዓት ይዘው መተዋል ማለት ነው። እንግዲህ ወገኖቼ፣ ከነዚህ መረጃዎች ምንድንነው ከዘመን ፍጻሜ አንጻር የምንረዳው የሚለው ነገር ስንመለከት አውሮፓውያን በአሜሪካ መካድ ስሜት እየተሰማቸው ነው ያለውና ስለዚህ ይሄ አቅመ ቢስነታቸው አንድ ሱፐር ፓወር የሆነ ሀይል እንዲናፍቁ ያደርጋል። እንዳትረሱ የክርስቶስ ተቃዋሚ የሚነሳው ከአውሮፓ ነው። በትንቢተ ዳንኤል ምዕራፍ ዘጠኝ ቁጥር 27 መሰረት እርሱም የሰላም ቃል ኪዳን ከብዙዎች ጋር ያደርጋል ተብሎ የተነገረለት የክርስቶስ ተቃዋሚ የሚነሳው ከአውሮፓ ነው። ከዚህ አውሮፓ ያንን ሰው ወደ መናፈቅ ትመጣለች ማለት ነው ያንን ሰው በከፍተኛ ደረጃ ወደ መናፈቅ ትመጣለች። ያን ሰው ወደ አደባባይ እንዲወጣ እየለመኑ እየተማጸኑ ያሉበት ጊዜ ነው ያለው። ስለዚህ ጡንቻቸው የዛለ ስላለ የክርስቶስን ተቃዋሚ ለመቀበልና በአውሮፓ ኅብረት እንግዲህ ያው እናውቃለን የሚሰራውን ስራና በከፍተኛ ደረጃ በዝግጅት ላይ ነው ያለችው። ይሄ የአውሮፓ ብቸኝነትና መጣል ይህንን ነገር በከፍተኛ ደረጃ ያፋጥነዋል። የክርስቶስ ተቃዋሚን ወደ አደባባይ ለማውጣት አውሮፓ ዝግጅት ላይ ነው ያለችው። ሁለተኛ እንግዲህ የራሻ በዶናልድ ትራምፕ እያገኘች ያለችው ነጻነት፣ ምናልባት በከፍተኛ ደረጃ ራሻ በአንድን በሌላ መንገድ ዓለም አቀፍ ወረራ ለመፈጸም አውሮፓን ለመውረር ዩክሬን ብቻ አይደለም ለመፈጸም ምትችልበትን አክሰስ እድል እያገኘች ነው ያለችው። ከሶሪያ ጋር በተገናኘ እስራኤላውንም አሁንም ሶሪያ ላይ የምታደርገውን ጥቃት በመቃወም ድምፅ የምታሰማው ራሻ ናት እንግዲህ ስለዚህ ራሻ አሁንም እስራኤል ያስጠነቀቀች ነው ያለችው። ሶሪያን ደብድብ እያለች ነው ያለችው። ለምን በሶሪያ የጦር ቤዛላት ራሻ ስለዚህ በበሽራ ላሳድ ጊዜ ያጣችውን ግዛት አሁን መልሶ አግኝተዋለች። በአዲሱ አስተዳደር በሲሪያ በሶሪያ ያለውን አስተዳደሯን አሁን ማጠናከር፣ ይዞታ ማጠናከር ስለምትፈልግ ምናልባት አሜሪካ ጋር ከባድ የሆነ ሰጥ አገባ ቢፈጠርና ግጭቶች እየተባባሱ ቢሄዱ አሁንም አቴንሽን ለማስቀየር ዩክሬን ላለመርዳት ወደዚህ ንመታ በሶሪያ በኩል ደግና እስራኤልን በማስወጋት አቴንሽን ለማስቀየር በፊት እንዳደረገችው ታደርጋለች የሚል ጥርጣሬ ስላለ ጎግ በከፍተኛ ደረጃ የአውሮፓ የካናዳ፣ የሁሉ ዓለም ስጋት ሆኖ ነው ያለው እዚህ ደረጃ ነው ደርሰ ያለን ወገኖቼ፣ እና ዓለማችን እዚህ ጋር ደርሶ ነው ያለው። በጣም በሚያስፈራ ሁኔታ ውስጥ ነው እያለ ነው። ግን ያው ይህም የምነግራችሁ እንድንፈር አይደለም፣ የምስራችሁ እንድትቀበሉ ነው። ኢየሱስ ክርስቶስ ይመጣል። ጌታ የሱስ ክርስቶስ መምጣቱ ነው ይህን አሁን የምንሰማቸውን የጦርን ወሬዎች በሙሉ ጸጥ የሚያደርጋቸው፣ አሁን ያሉትን ማህበራዊ ቀውሶ ጸጥ የሚያደርጋቸው ጌታ የሱስ መምጣቱ ነው። አዲስ የዓለም ስርዓት በዓለም ላይ የሚፈጥረው እንጂ ነዋንልስ ማንም ሊያቆሙ አይችልም ዳትረሱ ከዚህ በኋላ ዓለም ላይ ያለው ትርምስ ምጥና ጭንቀት እየበረታና እየጨመረ ነው እንጂ የሚሄደው የኑሮ ውድነት እየጨመረ ነው እንጂ የሚሄደው በፍጹም የቀነሰ የለማችል አሳስባችኋለሁ። እባችሁን አስፉ፣ ለጌታ ራሳችሁን ያልሰጣችሁ በኢየሱስ ክርስቶስ በማመን ነፍሳችሁ እንድታድኑ አሁን አሳስባችኋለሁ። ጌታ የሶይ በመስቀል ስልና ኃጢአት የፈሰስከው ደምህ ከኃጢአት ሁሉ እየጠበኝ ልጅ አድርገህ ተቀበለኝ፣ ስሜን ቤት መጽሐፍ ላይ ጻፍልኝ፣ አንተ ብቻ ህይወቴ ጌታና አዳኝ ነህ አመሰግናለሁ ብላችሁ ጌታ ኢየሱስን ወደ ልባችሁ ብትጋብዙ ሰላማችሁ እንደወንዝ ይፈሳል። በዚህ በሚታወክ በሚጨነቅ በሚገለባበት ዓለም ላይ ኢየሱስ ህይወታችሁ ጌታ ሲሆን ምድረ በዳው የደንገነት ይሆናል። ያመን ደግሞ ወንጌል ይዘን ለመውጣት ደፍረን ለማያምኑ ሰዎች የምስራችን ወንጌል ለመንገርና የጸጋውን ወንጌል የጸጋውን ኃይል በመግለጥ ወደ መዳን እንዲመጡ ለማስመለጥ ለመናጠቅ ጊዜው አሁን ነው። ክብር ለእግዚአብሔር ይሁን። ዓለም ላይ እየሆነ ያለው ነገር የምስራችን እንጂ የሚያስፈራ አይደለም። ሊመጣ ያለው ነገር የሚያበስርን ለበበሉ በክርስቶስ ኢየሱስ ሲሆኑ መጪውን ጨለማ አያዩትም፣ ያመልጣሉ፣ በንጥቀት ይወስዳሉ። በክርስቶስ ኢየሱስ ያልሆኑ ግን አይናቸው እያየ በዓለም ታሪክ ሆኖ ወደማያውቀው እጅግ ወደሚያስፈራው ጨለማ ዘመን ይሸጋገራሉ። ነፍሳቸው እንድታድኑ እንመሰክርላቸዋለን። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። እኔ ለብጻቱ ድምፅ ነኝ። መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ካምላ ጋራ ኑሮ እንደገና ካምላ ጋራ ኑሮ እንደገና የሞት እንድልይ እንሻገርና ተራመዳለን ለኑሮ እንደገና አሁኑ መንደር መንግስተ ሰማይ ግቡ እየጸና ነው በበጉ ደም ላይ መንግስተ ሰማይ መንግሥተ ሰማይ በሞት ወዲያ ለእኛ መተለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ